ሰላማችሁ ይብዛ ላይክ ሸር ሰብስክራይብ እያደረጋችሁ ለሁሉም ይድረስ ማለት ነው። ቡራዩ እንግዲህ ዛሬ በአዲስ ቪዲዮ መኪና ገዝቶ መኪና እያሽከረከረን የሚገኙ በዱባይ ላይ እንኳን መኪና አይደለም ቤትም እገዛለሁኝ እያለ እንግዲህ ኮሜንት ቲክቶክ ላይ መልሷል ማለት ነው። እንዲሁም የብዙዎቻችሁ ጥያቄ ትናንትና አብርሽ እንኳን ደስ ያላችሁ ባለው ቪዲዮ ላይ እንግዲህ ለሰላሳ ነው ብሏል ማለት ነው ሀያ አምስት ላይ አየር ስለተዘጋ በሰላሳ ነው ብሏል ማለት ነው በዚህ አጋጣሚ እንግዲህ ስኬታችን እዚህ ተሳክቶ ሁሉም ነገር መድረሱ በጣም ደስ ብሎናል ያው ብዙ ሰው አሁን ላይ ዝግጅት ላይ ነው ከተለያየ ሀገር ከአውሮፓ ከካናዳ ከአሜሪካ ከአውስትራሊያ ና ከአረብ ሀገራቶች በሙሉ እንግዲህ ወደ ዱባይ ዝግጅት ላይ ለመሄድ ሁሉም እንግዲህ እየተዘጋጀ ይገኛል እላችኋለሁ። ከዚሁ ለሁሉም ዜና ድረስ ማለት ነው። ግን በዚህ አጋጣሚ በጣም አነጋጋሪ የሆነ ኮመንት ሙቤና አብርሽ አብርሽና ሙቤ ይታረቁ ነው የብዙዎቹ ኮሜንት ማለት ነው። አብርሃምና ዜድዬ አብርሽና ሙቤ መታረቅ አለባቸው። ያው እኔም ቤት የሚጻፍ ኮሜንት ነው። አብርሽን ቤት አብርሽ እንግዲህ እዛ ኮሜንት ያንን ኮሜንት አይቶ መመለስ አለበት ነው የሚለው። እንዳለ ኮሜንቱ እራሱ ሙቤ ነው። ሙቤ የናብርሽ ድምቀት ነው። እንግዲህ ያው ጊዜ ብዙ ነገሮችን ይቀያይራልና የሰው ልጅ ደግሞ ይጋጫል፣ ይታረቃል። ታርቃችሁ የምናይበት ቀን ያድርግልን። ብዙዎቹን እኔም እንግዲህ እየደወልኩ ይጠያቅ ያለሁ ማለት ነው። እስኪ የእርቅ እንደሚ ሊፈጠር ነው። ም የሰማሁትኝ ሊታረቁ ነው ብለዋል ማለት ነው። እንግዲህ ሄለንዬ እናመሰግናለን። ከቡታጅራ በሮች ተገኝተሽ ሙቤን አፍጥረን ስላደረግሽልን ቴንኪ ብያለው። ሰርፕራይዝ ስላደረግሽልን እናመሰግናለን እላለሁኝ ማለት ነው። እንግዲህ ሩታዬ እና ቤላዬ አላችሁ ሙቤንና አብርሽን አስታርቃችሁ ይዛችሁልን እንደምትመጡ ባለሙሉ ተስፋነን። ያው እንኳን ሰውና ሰው አይደለም እግርና እግር ይጋጫል ማለት ነው። እኛ ሰላሳ ደስ ብሎናል ማለት ነው። ምክንያቱም የአምስት ቀን ልዩነት ነው ማለት ነውና በዚህ አጋጣሚ እኔ ራሱ ቃሌ ቃሌ ተከብሮ እዚህ መደረሱ በጣም ደስ ብሎኛል ማለት ነው። ቤተሰቦቼ እላቸዋለሁ። ማታ ግን ላይ በደንብ ሳናጠናቅቀው እንትን ማለታችን በጣም ሶሪ እላለሁኝ እና በጣም ደስ ብሎኛል። ከምላችሁ በላይ ሁላችሁም እንኳን ደስ ያላችሁ ሀይምዬና ቡራ። እንግዲህ በዱባይ ላይ አስደንጋጭ ሆነው መኪና ገዛ በሚለው ነው ማለት ነው። እንኳን መኪና የሰው ልጅ አየርም ያበራል፣ ምን ችግር አለ? ዋና የሰው ልጅ ጤና ነው። ብዙ ጤና ካለህ፣ ኢማን ካለ ብዙ ነገር ታገኛለህ። ኢማን ከለለ ግን የሰራህበትንም ገንዘብ ሳትበላው ትተኸው ትሞታለህ። ባለህ ነገር ተደሰት ማለት ነው። ባለህ ነገር ስትደሰት ፈጣሪም ይወዳል ነው ግን በዛ ባሌ ላይ ሊጨምርበት እንደው ምንም ሳላጎልበት የምትልገው የሆነ እሱ ነገር ችግር ነው እላለሁ ማለት ነው። ቡራዩና ሃይሚዬ እንኳን ለዚህች ሰዓት በሰላም አበቃችሁ። በቃ ዘናፋ ብትን እያሉ ነው፣ ዱባይን እየተለማመዱባት ነው። ያው ቡራ ደግሞ የአብርሽ ሚዜ ስለሆነ እንግዲህ ዱባይን አስቀድሞ እያየለት ነው ማለት ነው። እንግዲህ ለሰርጉ ቡራዩ መኪና ያው እየነዳ ይገኛል። ለሩትዬና ለአብርሽ ለሰላሳ ነው ማለት ነው። ጠብቁ እንግዲህ፣ ወርቅ ይፍሰስባችሁ በላያችሁ ላይ ብለናል፣ ሁላችሁንም ማለት ነው። አንድ ኦዲየንስ ግን እንዳይቀርብ ብሏል አብርሽ። ያው ዱባይ ላይ ያደረገው ብዙ የአብርሽ አድናቂዎች ዱባይ ሆኖ አይደለም ያው፣ ለሁሉም ነገር ቅርብ፣ ለሁሉም ትኬቱ ምኑም ምንትን ለማለት ዱባይ ናት። ዱባይ ትንሽ ሀገር ናት። አሁን ለምሳሌ አብርሽ ሳውዲ አረቢያ ሀገር ሊድቪል ሳውዲ አረቢያ ኮ በጣም ከባድ ነውና ለዛ ነው። እህቶቼ በሌላ ፕሮግራም እንገናኝ። ኮንግራብ